ሳይንቲስቶች መልስ ያላገኙ የዓለማችን እጅግ አስገራሚና አስፈሪ ቦታዎች። ምድራችን በአስገራሚ ቦታዎችና ሚስጥራት የተሞላች ስፍራ በመሆኗ ትታወቃለች። እያንዳንዱ ስፍራም የራሱ የሆነ ምንነትና ተፈጥሯዊ ሚስጥራትን የያዘም ነው። ይሁን እንጂ እነዚህን ሁላ ቦታዎች አንድ የሚያደርጋቸው ባህሪ ለሳይንቲስቶች ፈታኝ የሆኑ ሚስጥራትን በጉያቸው በመያዛቸውም ነው። እኚህ ሚስጥራትን በሚያሳዝንና በሚያስገርም ሁኔታ አፍን በግርምት የሚያስከፍቱም ናቸው። በመሆኑም ታዲያ በዛሬው ዝግጅታችን ወደ እናንተ ውድ ተከታታዮች ለማድረስ የመረጥ ነው። እኚህ እስካሁን በሳይንቲስቶች መልስ ያላገኙ ሚስጥራቸው ያልታወቀ የሰው ልጅ ጭንቅላትን የፈተኑ የዓለማችን አስፈሪና አጃይብ የሚያስብሉ ድንቅ ስፍራዎችን የምናደርሳችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት መረጃዎች እንዲደርሶት ቻናላችን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይቀላቀሉያል። ወደ መረጃው እናሸጋግራችሁ። አስረኛ ቫራክ ፕላቶ። በመጀመሪያ በዚህ ዝርዝር የምንመለከተው የዓለማችን እጅግ አስፈሪና በሳይንቲስቶች መልስ ያልተገኘለት ድብቅ ቦታ በካዛኪስታን በሚገኘው ቫራክ ፕላቶ መሀል አንድ ቀጥ ብሎ የቆመ የሚመስል ሚስጥራዊ ቦታ ነው። ይህ ስፍራ በሚያስገርም ሁኔታ የማይመለሱበት ምድር ተብሎ የሚጠራ ሲሆን ይህን ስያሜ ሊያገኝ የቻለውም በዚህ ስፍራ ሄደው መቼም የማይመለሱ ሰዎችን የሚያውቁ በካዛኪስታን ነዋሪዎች አማካኝነት ነው። ነገር ግን በሚያስደንቅ ሁኔታ አንዳንድ እንደ ዕድል ሆኖ ከዚህ ስፍራ ከዓመታት በኋላ የተመለሱ ሰዎችም ስለ ጊዜ መቋረጥና ስለ ዩፎ የሚመስሉ ወሬዎችን ሲያወሩም ይሰማሉ። ነገር ግን ሰዎች በዚህ ስፍራ ተገኝተው ለምን እንደማይመለሱ በሳይንቲስቶች ዘንድም ምንነቱ የማይታወቅ ጉዳይ ነው። ስፍራው እንደዚህ ከመሆኑ ከዘመናት በፊት በአንድ ባህር ዳርቻ ላይ የሚገኝ ደሴት መሆኑም ነው የሚነገረው። ይሁን እንጂ በአካባቢው በተፈጠሩ የተፈጥሮ ለውጦች ሳቢያ ቦታው እንደምትመለከቱት በዚህ መልኩ ሊለወጥ ችሏል። ስለ ቦታው ሌላኛው እጅግ አስደናቂ ነገር በስፍራው ላይ ምሽታቸውን ያሳለፉ ሰዎች በድንገት ወደ ሰማያዊነት ተቀይረው መሰወራቸውም ነው። በተጨማሪም በቦታው ላይ አዳዲስ መቃብሮች የሚገኙ ሲሆን፣ ነገር ግን ማን እንደቆፈረና እንደቀበራቸው፣ መቼ እንደተደረገ ምንም የሚታወቅ ነገር የለም። ይህን ስፍራ ሳይንቲስቶች ብዙውን ጊዜ ቢመራመሩበት፣ ነገር ግን እስካሁን ድረስ ይህ ነው የሚባል መደምደሚያም አልተገኘለትም። ዘጠነኛ ኢንተርናል ፍሌም ፎልስ በዘጠነኛ ደረጃ ላይ የምናገኘው እስካሁን ድረስ ምንም መልስ ያልተገኘለት የዓለማችን ማራኪ መዳረሻ ይህ የምትመለከቱት አስደናቂ ስፍራ ነው። ይህ አስደናቂ ፏፏቴ በኒውዮርክ ውስጥ የሚገኝ ሲሆን ቦታውን በአንድ ጊዜ ውብና ግራ አጋቢ ሊያደርገው የቻለው ውሃና እሳት ባንድ ላይ መሆናቸው አስገራሚ እይታን ፈጥረዋል። ፏፏቴው ከሌሎች የውሃ አካላት በልዩነት የሚታወቅ ሲሆን እጅግ የሚያስገርመው ነገር እሳቱን የሚያቀጣጥል አንዳች ምክንያትም አለመኖሩ ነው። ምንም እንኳን የዚህን ስፍራ እሳት መነሻን ለማወቅ ብዙ ጥናቶች ቢደረጉም ነገር ግን ይህ እንደ ገሃንም እሳት የሚነደው እሳት መነሻው ምን እንደሆነ እስካሁን ድረስ አልታወቀም። በአንዳንድ ሳይንቲስቶች የእሳቱ መነሻ ሊሆን የሚችለው አንዳንድ ጋዞች እንዳሉ ቢያረጋግጡም ነገር ግን ጋዞቹ በምን ምክንያት ሊነሱ እንደሚችሉ አልታወቀም። ቦታው ምርጥ የጉብኝት መዳረሻ ከመሆኑን በተጨማሪ ሌሎች በርካታ ሚስጥራትንም አዝሏል። ከነዚህ ሳይንሳዊ ግኝቶች በተጨማሪም አንዳንዶች የእሳት ነበልባሉ ከስፍራው አቅራቢያ በሚገኘው መናፍስትና ሌሎች አካላት ጋር ግንኙነት እንዳለውም ይናገራሉ። ስምንተኛ ኮሎሶዴል አፔኒ ነው። ስምንተኛው እና ሌላኛው የዓለማችን እጅግ አስፈሪና አስደናቂ ስፍራ ይህ በምስሉ ላይ የምትመለከቱት የሰው ቅርስ ያለው ግዙፍ ሀውልት ነው። ይህ ሀውልት ተራ ሀውልት ሳይሆን የሰው ልጅ ጭንቅላትን የፈተነ አወዛጋቢ ሀውልት ነው። በመሆኑም ታዲያ በዚህ ሀውልት ውስጥ የሚገኙ አስደናቂ ቅርሶች እጅግ ሚስጥራዊ መሆናቸውም ይነገራል። ይህ ሀውልት ሶስት ደረጃዎች ያሉት ሲሆን እያንዳንዳቸውም ለሰዓታት እንዲጎበኙ የሚያደርጋቸው የራሳቸው የሆነ አወዛጋቢ ነገር አላቸው። የዚህ ሀውልት ሌላኛው ሚስጥራዊ ገጽታ በአይኑና በጆሮ እኩል የሚወጡ ጭሶችና ላብ የሚመስሉ የውሃ ጠብታዎች ናቸው። በተጨማሪም የሀውልቱ ፊት ለፊት በሚገኘው የዋዳቻ ውስጥም አንድ ትልቅ አስፈሪ አውሬም ይገኛል። ሀውልቱ በሚያስገርም ሁኔታ ብዙ ሳይንቲስቶች ጸጉሯቸውን እያሹ እንዲመለከቱት ማድረግ የቻለም ሲሆን እስካሁንም ስለ ሀውልቱ ምንነት ማን እንደገነባው፣ ምንም መረጃ አልተገኘም። ሰባተኛ የባራባር ዋሻ ይህ ዋሻ በህንድ የሚገኝ ጥንታዊ ስፍራ ሲሆን ዋሻው እጅግ ጥንታዊ ከመሆኑም የተነሳ ዳይነሰሮች በነበሩበት ጊዜ እንኳን የነበረ መሆኑም ይነገራል። በቦታው ይኖሩ የነበሩ ሰዎች በአንድ ወቅት የሆነ ሃይማኖታዊ ስርዓትን የሚከተሉም ነበሩ። በሚያስደንቅ ሁኔታ ይህ ዋሻ ተራ የሆነ አለት ሳይሆን እንዴት እንደተሰራ በማይታወቅ ሁኔታ ከአንድ አለት ብቻ የተፈለፈሉ ምትሃታዊ ክፍሎችን የያዘም ነው። በዚህም የተነሳ ይህ ዋሻ ምናልባትም ያልተገለጡ ምታታዊና ሚስጥራዊ ነገሮች እንዳያዘም ይነገርለታል ግርግዳዎቹ ሚስጥራዊ ኮዶችንና አንዳንድ ድብቅ ምስሎችን ያያዘም ነው በአጠቃላይ ዋሻው ብዙም ያልተገለጡና ድብቅ የሆኑ ነገሮችን የያዘ መሆኑም ለተመራማሪዎች ፈታኝ ሆኗል ስድስተኛ ዘሂል ኦፍ ክሮስስ በመቀጠል በዚህ ዝርዝር በስድስተኛ ደረጃ ላይ የምንመለከተው በሰሜኗ ብሊቶኒያ ኮረብታ ላይ ቦታውን የሚሸፍኑ በሺዎች የሚቆጠሩ የተለያዩ ሃይማኖታዊ ምስሎችን ነው። በክፍለ ዘመናት መካከል ብዙ ታሪኮችና ጀግኖች በቦታው ያለፉ ሲሆን ይህም የስፍራውን ሚስጥራዊነትና ግርማዊነትን የሚያሳየን ነው። በቦታው ላይ የሚገኙ መስቀሎች ትክክለኛው የሆነ ቁጥር ባይታወቅም በ2006 ወደ 100ሺ የሚቆጠሩ መስቀሎች መኖራቸውም ተዘግበዋል። ምንም እንኳን ይህን ቦታ ለማጥፋት የተለያዩ ሙከራዎች ቢደረጉም ነገር ግን ዘሂል ኦፍ ክሮስስ አሁንም ድረስ ዘመናትን ተሻግሮ የጥልቅ እምነት መገለጫ ሆኖም ቀጥለዋል። በቦታው የሚያርፉ ነፍሳት በዚህ በተቀደሰ ኮረብታ ይጠበቁ ይሆን? የብዙዎች ጥያቄ ነው። አምስተኛ የክሪስታል ዋሻ። ይህ የምትመለከቱት አስደናቂ ዋሻ በሜክሲኮ ውስጥ የሚገኝ ሚስጥራዊ ቦታ ሲሆን ቦታው ልክ ከሳይንሳዊ ልቦለድ የወጣ ይመስላል። ቦታው እንደምትመለከቱትም እጅግ አስደናቂ የሆነ ገጽታን የያዘ ሲሆን ዋሻው በሁለት እድለኛ ማዕድን አውጪዎች አማካኝነት የተገኘ መሆኑም ይነገርለታል። ዋሻው አስራ ሁለት ሜትር በሚረዝሙ ክርስታሎች የተሸፈነም ሲሆን በዚህ የፈረስ ኮቴ ቅርጽ ባለው ዋሻ ውስጥ ምታታዊ የሆኑ ድብቅ ቅርሶች እንደሚገኙም ተነግሯል። በተጨማሪም በዚህ ትልቅ ዋሻ ውስጥ መንፈስ እንደሚገኝም ይነገራል። በዚህ ዋሻ ውስጥ በድፍረት ማንም ሰው አይገባም። ምናልባት ከገባ እንኳን ምንም በማይታወቅ መልኩ የሆነ አካሉ ጎሎ ይወጣል። በዚህም ታዲያ ሳይንቲስቶች የቦታው ምስጢራዊነት እስካሁን ድረስ አልደረሱበትም። አራተኛ ድሪን ኪ። ይህ የምትመለከቱት ቦታ በታሪካዊቷ ቱርክ መካከል ለአመታት ተመራማሪዎችን ግራ ያጋባ ሚስጥራዊ ስፍራ ሲሆን ይህም ስፍራው ከመሬት በታች የሚገኝ ድሪን ኪ ከተማ ነው። ይህ ከመሬት በታች የሚገኘው ከተማ ውስብስብ ሆኖ የተሰራ በመሆኑ ምክንያት በአንድ ክፍለ ዘመን ለሀገሪቷ ህዝብ መሸሸጊያ ሆኖ የቆየ መሆኑም ይነገራል። ተመራማሪዎች እንደገለጹትም ከሆነ በቦታው ሰዎች ይኖሩ እንደነበረ የሚያሳዩ ክችን ቤቶች፣ መታጠቢያ ቤቶች፣ የወይን መጭመቂያና ቤተ ክርስቲያን ትምህርት ቤቶች፣ እንዲሁም ደግሞ የተለያዩ መሳሪያዎች በቦታው ተገኝቷል። ነገር ግን ቦታው አሁን ላይ ማንም ሰው የማይገኝበት የተረሳ ቦታ ሲሆን ስፍራው 20 ሺህ ሰዎችን የመያዝ አቅም ያለው መሆኑም ይነገራል። ሶስተኛ ስኬሊንግ ሚካኤል ይህ ሶስተኛው የዓለማችን ምስጢራዊ ቦታ በአንድ ውቅያኖስ ላይ ልክ እንደማማ ጫፍ ቀጥ ብሎ የቆመ ትልቅ ደሴት ነው። ስኬሊንግ ሚካኤል ብዙ ጥንታዊ ምስጢራትና የተለያዩ የፈጠራ ቦታዎችን የያዘ ድንቅ ስፍራ ነው። በመልአኩ ሚካኤል ስም የተሰየመው ይህ ስፍራ በስድስተኛው ክፍለ ዘመን ለክርስቲያን መነኮሳት የሚሆን ገዳም እንደሆነም ይነገርለታል። ቦታው 618 ደረጃዎች ያሉት በመሆኑም ውስጡ የነበሩት መነኮሳት ጥለውት ወጥተዋል። ደረጃውን ስትወጡ ልባችሁ ልትወጣ የደረሰች ቢመስልም ነገር ግን ጫፍ ላይ ስትሆኑ የሚሰማችሁ ስሜት ልክ ያለምን ዙሪያ የምታዩ ያክል በመሆኑ ድካማችሁ መና እንዳልቀረ ይሰማችኋል። በተጨማሪም ቦታው በብዙ የወፍ ዝርያዎች የተሞላ ቦታ በመሆኑም እስካሁን ድረስ እጅግ ማራኪና መንፈስን የሚያድስ ነው። ነገር ግን አሁን ላይ ቦታው የተረሳ በመሆኑ በአካባቢው ላይ ማንም ዝር እንደማይል ይነገራል። ሳይንቲስቶችም እንዴት ይህ ቦታ እንደተገነባና ማን እንደገነባው እስካሁን ድረስ መልስ አላገኙለትም። ሁለተኛ፣ የገንዘብ ጉርጓድ። ይህ የምትመለከቱት ስፍራ በካናዳ ውስጥ የሚገኝ ሲሆን ይህ የገንዘብ ጉርጓድ ተብሎ የሚጠራው ስፍራ ለአመታት የሳይንቲስቶችን ቀልብ የሳበ መሆኑም ይነገርለታል። ይህ ጥልቅ ጉርጓድ የጠፋ ስልጣኔዎችንና የተለያዩ ሀብቶች እንደያዘም ይነገርለታል። ይሁን እንጂ አሳሾች የበለጠ ወደዚህ ጉድጓድ እየቆፈሩ በመጡ ቁጥር አንዳንድ ውስብስብ የሆኑ መሰሪያዎችና ወጥመዶች በማግኘታቸው እስካሁን ከባድ እንደሆነባቸውም ይናገራሉ። ብዙ አሳሾችም ይህን ቦታ ለማሰስ በመሞከር ከፍተኛ ኪሳራ ውስጥ የወደቁ ሲሆን፣ ነገር ግን በጉድጓዱ ውስጥ ያለው ሀብት አሁንም ድረስ እንደተቀበረ ይገኛል። አንደኛ ካኖክሪስቲስ። በመጨረሻም በዚህ ዝር በአንደኝነት የምንመለከተው የዓለማችን ሚስጥራዊው መዳሻ ይህ የምትመለከቱት ድንቅ ስፍራ ነው። ይህ ወንዝ አፋስ ከፍቶ የሚያስቀር ድንቅ ስፍራ ሲሆን ፈሳሹ ቀስተደመና ወይንም ባለአምስት ቀለም ወንዝ ተብሎም ይጠራል። ይህ ስፍራ ቢጫ፣ አረንጓዴ፣ ሰማያዊ፣ ጥቁርና ቀይ ቀለምን ጨምሮ በተለያዩ ሳቢ ቀለሞች የደመቀ ነው። በመሆኑም ታዲያ ወንዙ ይህን ከለር መያዝ የቻለው በወንዙ አጠገብ በሚበቅለው ማካሪን በሚባል እፅዋት ምክንያት መሆኑም ይነገራል። እጅግ የሚያስደንቅ ነገር ደግሞ የዚህ እፅዋት ቀለም በምሽትና በቀን በውሃ መጠን የሚቀያየር ሲሆን፣ ይህ መሆኑ ደግሞ በወንዙ ላይ ልዩና የሚቀያየር ከለርን መፍጠር ችሏል። ይህም መሆኑ ደግሞ ቦታውን ከዓለማችን ድንቅ መዳረሻዎች ልዩና ብቸኛ አድርጎታል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበትና ስለነዚህ ሚስጥራዊ የዓለማችን ስፍራዎች በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰማቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉ ሰብስክራይ በማድረግ የደውል ምልክቱ መጫኑን እንዳይርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለዓለማችን ይብዛ።